ለአሻም ቴሌቪዥን ተመልካቾች በዓል ምክንያት በማድረግ የማስተላለፈው መልእክት፣ ማን ያንከባልልልናል የምንላቸው ድንጋዮች አሉ በህይወታችን። እነ መግደላዊት ማርያም ሲመጡ ታግለው በጉልበታቸው ድንጋዩን እናንከባልላለን ብለው አስበዋል። ሲመጡ ግን ድንጋዩ ተንከባልላለን። እግዚአብሔር ድንጋዩን አንከባል የመጀመሪያ የሰበረው ህጉን እንደውም ሙሴ ነው። እና እኛ መጠበቅ ያቃተንን ህግ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ፍጹም ሆኖ ሁሉንም ህግ ፈጽሞ በመስቀል ላይ ደግሞ የሁላችንን በደል ተሸክሞ የዓለም መድኃኒት ሆኖ በመስቀል ላይ ሞተ። ያደረገችኝ እኮ በጣም ከባድ ነው። መድኃኒ ዓለም ላይ ከሆነው በላይ ነው የሆነብሽ። ካልሆነ ይቅርበኝ መላው የኢትዮጵያ ህዝብ

የተወደዳችሁ የአሻም ቴሌቪዥን ተመልካቾች እንደምን አላችሁ? እንኳን ለጌታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አድረሳችሁ። የትንሣኤ በዓል ምክንያት በማድረግ እዚህ ዶክተር ወዳጄነህ ቢሮ እንገኛለን። ዶክተር እንኳን ለትንሣኤ በዓል በሰላም አደረሰ። እንኳን አብሮ አደረሰን። ጋዜጠኛ ሰለሞን አንተንም የአሻም ቴሌቪዥንንም አመሰግናለሁ። መልካም ፈቃደኛ ስለሆንክ የጌታችን የኢየሱስ ክርስቶስ የትንሳኤ በዓል እንኳን አደረሳችሁ መልእክት እንድታስተላልፍልን ፈቃደኛ ስለሆን እጅግ እናመሰግናለን። እስኪ እግረ መንገድ ከእንኳን አድረሳችሁ መልእክት ባሻገር ትንሣኤ ማለት ምን ማለት ነው? የትንሣኤ በዓል በክርስትና እምነት ተከታዮች እንዴት ነው የሚከበረው? የሚል ለክርስትና እምነት ተከታዮች በአጭሩ መልእክት እንድታስተላልፈል ፈልገን ነው እዚህ ቢሮ ድረስ የመጣ ነው። እንግዲህ የትንሣኤ በዓልን ሳስብ ሁለት የተለያዩ ፒክቸሮች ይመጡብኛል። በጣም ተቃራኒ የሆኑ ፒክቸር አርጋሉ። ያው መጽሐፍ ቅዱስ ላይ ያሉ ሆነው በጣም ተቃራኒ ናቸው፣ ግን በአእምሮዬ ላይ ይመጣሉ። የመጀመሪያው የሚመጣብኝ መስቀሉ ላይ መስቀሉ ላይ አሁን ጌታን አስበው፣ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉ ላይ ሆኖ በደም ተለውሶ የተገረፈበት ግርፋት አለ፣ የተደበደበበት አለ፣ የእሾህ አክሊል አድርጓል እና መስቀሉ ላይ እሱን አስበው፣ እዛ ላይ እንደዛ ሆኖ በደም ተለውሶ አስበው። መስቀሉ ስር ደግሞ ማን አለ? እመቤታችን ቅድስ ድንግል ማርያም አለች፣ መግደላዊት ማርያም አለች፣ የቅድስ ማርያም እህት ማርያም አለች፣ የቀልዮጳ ሚስት ማርያም አለች። አራት ማርያሞች አሉ እዛ ጋ ቢያንስ፣ ድንግል ማርያም አለች፣ የቀልዮጳ ሚስት ማርያም፣ መግደላዊት ማርያም፣ የመቤታችን እህት ደግሞ ማርያም አለች። በጣም የሚወደው ደቀ መዝሙር ደግሞ ዮሐንስ አለ እዛ ጋር እና ትዕይንቱን ሳስበው እዛ ጋ ያለው እንዴት ከባድ ነው። ወታደሮቹ አሉ መቶ አለቃው አለ፣ የሰቀሉት ሰዎች አሉ። ያንን ስታስበው በጣም ያስጨንቃል። ከዛ እሱ ደግሞ በደም ተለውሶ እያለ የሚናገራቸው ነገሮች አሉ። መስቀል ላይ ሆኖ ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ታውከኝ ሲል ያስጨንቀሃል። ነፍሴን ለአንተ ተዋለሁ ብሎ ከአባቱ ጋር ሲያወራ ከባድ ነው። የሚያደርጉትን አያውቁምና ይቅር በላቸው ሲል ከባድ ነው። ተጠማሁ ሲል ቃሉ ይፈጸም ዘንድ ተጠማሁ ሲል እሱን ማየት ከባድ ነው። በኢማጂኔሽን ስታስበው ይሄ በጣም ከባድ ነው። ከዛ በዛ ጭንቀት ውስጥ ሆኖ በጣም ከባድ ፔን ውስጥ ሆኖ ደግሞ ወደ ታች ተመልክቶ እናቱን ቅድስት ማርያምን ያያታል፣ ዮሐንስን ያየዋል። እና ለቅድስት ማርያም ለእናቱ እነሆኝ ልጅሽ ይላታል። ለዮሐንስ ደግሞ እነሆኝ እናትህ ይላል እና ያንን ሳስበው፣ እዛ ጋር ሰባት ነገሮች ነው የተናገረው። በጣም በምድር ላይ የመጨረሻው ከባዱ ትዕይንት ከባዱ ሲን እሱ ነው። እሱ ይህን ሁሉ የሚለው መስቀል ላይ በጣም ከባድ ፔን ላይ ሆኖ ይህንን የሚለው ከዛ ያለ ነፍሱን አሳልፎ ሰጠ። ዘጠኝ ሰዓት ሆነ መጨረሻ ላይ ሁለት በጣም ወዳቸው ሰዎች አሉ። እንግዲህ ያንን አደራ ከሰጠ በኋላ ዮሐንስ ቅዱስ ማርያምን ወሰዳት ወደ ቤቱ ይላል። በኋላ አንድ ባለጸጋ የዮሴፍ የአርማትያሱ ዮሴፍ የሚባልና ኒቆዲሞስ ሁለቱ ናቸው የቀበሩት። የአዲስ መቃብር አለ ከዛ እዛ ውስጥ አስገቡና ትልቅ ድንጋይ በጣም ትልቅ ድንጋይ አንከባለሁ ሄዱ። አሁን የዓርቡን ትዕይንት አስባለሁ፣ በጣም ያስጨንቀኛል። ይከብደኛል። ከዛ ቅዳሜ ሰንበት ነው፣ ማንም ምንም አላደረገም። እሁድ ጠዋት ግን የፋሲካ ዕለት ጠዋት ግን መግደላዊት ማርያምና ሌሎቹ ቅዱሳን እናቶች ሽቱን እንቀባው ብለው ይመጣሉ። ሽቱን እንቀባው ብለው ሲመጡ ግን አንድ ሀሳብ ይገባቸዋል። ድንጋዩ ተዚህ ላቸዋል አይተዋል። የተንከባለለው ትልቅ ድንጋይ ነው እና በምን አቅማቸው እሱን ማንከባለል ይችላሉ እና ድንጋዩ በጣም ትልቅ ነው። በምን አቅማቸው እሱን ማንከባልል ይችላሉ? እና ሀሳብ የያዛቸው እነ መግደላዊት ማርያም ያሉትም ምንድን ነው ድንጋዩን ማን ያንከባልልልናል ነው ብለው ያሰቡት እንዴት አርገን ነው እሱን ሙቭ ማድረግ የምንችለው ብለው ነው ያሉት። ከዛ መጡ እነሱ ሽቱ ሊቀቡት ቦዲውን፣ አስከሬኑን ሽቱ ሊቀቡ ነው የመጡት። ሲመጡ ግን ድንጋዩ ተንከባሏል። መልአክ እዛ ጋር ተቀምጧል። እና ህያውን በሙታን መካከል ለምን ትፈልጋላችሁ? እሱ በዚህ የለም ይላቸዋል ቅዱስ መልአክ። አሁን የሁለቱን ተቃርኖ ተመልከት። እዛ ጋር አርብ የነበረው ከባድ ነው፣ እዚህ ጋር ደግሞ እሁድ የነበረው ትንሣኤ ቀን የነበረው የለም። ቢገቡ የለም። በኋላ ጴጥሮስ መጥቶ ሲያይ የለም፣ ቦዲው የለም፣ አስከሬኑ የለም። ዮሐንስ መጥቶ ሲያይ አስከሬኑ የለም። እና እጅግ በጣም አስደናቂ በጣም አስደናቂ በዓል ነው። ዛሬ ግን ለሚያዩን ተመልካቾች፣ ላሻም ቴሌቪዥን ተመልካቾች በዓል ምክንያት በማድረግ ማስተላልፈው መልእክት ማን ያንከባልልልናል የምንላቸው ድንጋዮች አሉ በህይወታችን። እንዴት እናልፈዋለን? አሁን ልክ እነ መግደላዊት ማርያም እንዳሉ ድንጋዩን ማን ያንከባልልናል? ይሄ በጣም ትልቅ ነው። በጣም ከባድ ነው። እና ማን ያንከባልልናል የምንላቸው ነገሮች አሉ። በህይወታችን የሚከብዱን ጭንቀት የሚሆኑብን እንዴት እናልፋቸዋለን የምንላቸው ተራራ የሚሆኑብን ነገሮች በህይወታችን ይመጣሉ፣ እና በእኛ አቅም ልናንከባልላቸው አንችልም። እነዛን ችግሮች የተለያየ ችግር ሊሆን ይችላል። የጤና ችግር ሊሆን ይችላል። የእዳ ችግር ሊሆን ይችላል። የቤተሰብ ችግር ሊሆን ይችላል። እነዚህ ድንጋዮች አሉ በራችንን ዘግተው ተስፋ የሚያስቆርጡን ድንጋዮች አሉ ግን ምንድነው የሆነው እነ መግደላዊት ማርያም ሲመጡ በቃ ታግለው በጉልበታቸው ድንጋዩን እናንከባልላለን ብለው አስበዋል ሲመጡ ግን ድንጋዩ ተንከባሉ ነው ያገኙት እግዚአብሔር ድንጋዩን አንከባሉታል ቅዱስ መልአክ ልኮ ድንጋዩን አንከባሉታል ዛሬ በዚህ በዓል ቀን ለህዝቡ የምመኘው ይህንን ነው በህይወታቸው ያለ ከባድ ድንጋይ የሚያስጨንቃቸው ድንጋይ በቀረፍት የሚነሳቸው በዓሉን እንኳን እያከበሩ ነገ እኮ ግን ይሄ ይጠብቀኛል ይሄ እኮ ችግር አለ የሚሏት የሚሉ ድንጋይ የችግር ድንጋይ እግዚአብሔር እንዲያንከባልልላቸው ነው ጸሎቴ፣ እና ደስታ እንዲሰጣቸው እና እንዲደነቁ ማን አንከባልለው ድንጋዩን እንዲሉ እና ይሄ ጸሎቴ ነው፣ ምኞቴ ነው። ለኢትዮጵያ መመኛው ነ ነው ለኢትዮጵያም አስቸግሯታል። ከባድ ድንጋይ አስቸግሯታል እኮ አላሳልፍ ያለ ብርሃኗን እንዳታይ ያደረገ ተስፋ እንድንቆርጥ የሚያደርገን አሁንም አሁንም የሚመጣ የተለያዩ ችግሮች የሰላም ማጣት ችግር፣ የኑሮ ውድነት ችግር ድንጋዮች የሚሆኑብን ነገሮች አሉ። ኢትዮጵያ ነው ይሄ። በጌታ መቃብር ደጃፍ ላይ የነበረውን ድንጋይ ያንከባለለ የሰራዊት ጌታ እግዚአብሔር የኢትዮጵያንም ድንጋይ እንዲያንከባልል ጸሎቴ ነው። በቃ እኛ ማንችለውም አንችለውም ብለናል እኮ በቃ አንችልም። እኛ ከአቅማችን በላይ ነው፣ እኛ ገፍተን ልናስወግደው አንችልም። ተራራ ነው የሆነብን ይሄ ችግሮች። ስለዚህ እግዚአብሔር መልአኩን ልኮ በጌታ በር ላይ የነበረውን ድንጋይ እንዳንከባልለ፣ እናም ደግሞ እንዳስደነቃቸው አለ ብለው ያሰቡት ድንጋይ ተንከባልሎ እንደጠበቃቸው የኢትዮጵያውያን የእያንዳንዳችን ድንጋይ ይንከባልልልን። የኢትዮጵያ የራሷ ድንጋይ የሆነባት ነገር የከበዳት ችግር፣ የኑሮ ውድነት፣ ሰላም ማጣት፣ ድህነት፣ እነዚህ ሁሉ እግዚአብሔር እንዲያንከባልላቸው ጸሎቴ ነው። እንግዲህ እንደሚታወቀው በመጽሐፍ ቅዱስ አስተምሮ ጌታችን ኢየሱስ ክርስቶስ ከደብረ ዘይት ጀምሮ ሆሳና ጀምሮ እንደዚሁም ደግሞ በስቅለቱ በሕማማቱ በመከራው በትንሳኤው ለሰው ልጆች ብዙ ነገር አስተምሯል ብለን ተስፋ እናደርጋለን። መጽሐፍ ቅዱሱ የሚያስተምረው እሱ ነውና እንዲሁም ከሕይወታችን ከጌታችን ኢየሱስ ክርስቶስ መከራ ምን ልንማር ይገባል ይላሉ። በጣም መሰረታዊ ነገር ነው፣ የሆነው ነገር በጣም መሰረታዊ ነው። ታውቃለ፣ ከዛ በፊት የነበሩ ነበሩ በጣም እናከብራቸው ብስራት የሚባል አለ። ቅዱስ ገብርኤል መጥቶ ለድንግል ማርያም መልእክት የነገረበት ብስራት ነው። ከዚያ የተወለደበት አለ፣ ልደት ነው እሱ። በጣም ትልቅ በዓል ነው። ጥምቀት አለ፣ እሱም ጌታ የተጠመቀበት ነው። በጣም ትልቅ በዓል ነው። ወደ ተራራ ላይ ወጥቶ ክብሩን የገለጠበት ማውንት ኦፍ ትራንስፌሬሽን የሚባለው የክብሩን የገለ ደብረ ታቦር አለ፣ በጣም ትልቅ በዓል ነው። ከዛ ሆሳና አለ ወደ ኢየሩሳሌም በድል የገባበት ዘንባባ ተነጥፎለት በጣም ትልቅ በዓል ነው። እሱም ደብረ ዘይት አለ ስለሚያስተማረበት ትልቅ በዓል ነው። ስቅለቱ ደግሞ አሁን እንዳልነው አለ። ከዛ ደግሞ ትንሳኤው አለ። አሁን ከዚህ መማር ያለብን ይሄ ለእኛ ያደረገው ነገር ነው። እኛ ማድረግ ያቃተን ነገር፣ ህግ ተሰጥቶ ነበረ። ህግን የሰው ልጅ መጠበቅ አልቻለም። በሙሴ ህግ ተሰጥቶ ነበረ። አንድም ሰው ሊጠብቀው አልቻለም። ኢንክሉዲንግ ሞሴስ ሙሴ እንኳን ሊጠብቀው አልቻለም። የመጨረሻ ትልቅ እግዚአብሔር ሰው የሚባለው ሙሴ ህጉን የተቀበለው ሙሴ እንኳን ሊጠብቀው አልቻለም። እንደውም ጽላቶቹን እኮ መጀመሪያ ተቀብሎ ተናዶ ጥሏቸው ሰብሯቸዋል። የመጀመሪያ የሰበረው ህጉን እንደውም ሙሴ ነው እና እኛ መጠበቅ ያቃተንን ህግ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ፍጹም ሆኖ ሁሉንም ህግ ፈጽሞ በመስቀል ላይ ደግሞ የሁላችንን በደል ተሸክሞ የዓለም መድኃኒት ሆኖ በመስቀል ላይ ሞታ እኔ ነበርኩ እዛ ላይ መሰቀል ያለብኝ። እኔ በኃጢአቴ ምክንያት መሰቀል ያለብኝን እሱ ተሰቀለልኝ። በእኔ ቦታ አንተ መሰቀል ያለብህን መቀጣት ያለብህን እሱ ተቀጣ። ለእያንዳንዳችን ያደረገልን ይሄንን ነው። ስለዚህ የሆነው ነገር የእሱ ሞትና ትንሣኤ የመጨረሻ ከባድ ምስጢር ነው። በጣም አስደናቂ ነገር ነው። እንዲህ በነፃነት የምንመላለሰው በሰይጣንም ላይ ደግሞ ድል አግኝተን የምንመላለሰው ከዛ የተነሳ ነው። እንደ እንትን ግን በምሳሌ ዓይነቱ ግን ደግሞ ስቃይ ያለበት ጊዜ እንዳለ ማወቅ፣ የምንሰቀልበት የግርፋት የስቃይ የመከራ ዘመን እንዳለን ማወቅ አንዱ የምታየው ዓርብ እሱን ነው ከዛ ደግሞ ቀዳሜ የመተከዝ የዝምታ ተስፋ የማቁረጥ ደግሞ በህይወታችን ዘመን እንዳለ ማወቅ። ከዛ ጌታ ደግሞ ከሙታን እንደተነሳ የትንሣኤ ጊዜ የደስታ ጊዜ የጨዋታ ጊዜ የሳቅ ጊዜ ደግሞ እንዳለ ማወቅ እና ጨለማ ሲሆን አሁን ጌታ ሲሰቀል ከስድስት ከዘጠኝ ሰዓት በጣም ከባድ ጨለማ ነበር፣ አይደለም? በህይወታችን በጣም ዳርክነስ የሚመጣበት ጊዜ ጨለማ በሚሆንበት ጊዜ ተስፋ ለመቁረጥ ራስን ወደ ማጥፋት አለመሄድ፣ በቃ እኔ አያልፍልኝ ወደ ዓለ ማለት ከዚህ ችግር ውስጥ አልወጣም ማለት፣ ትንሣኤ እንዳለ እግዚአብሔር ጊዜ እንዳለው ቀን እንዳለው፣ የሞቱ ነገሮቻችንን ማስነሳት እንደሚችል ተስፋ የቆረጥንባቸውን ነገሮች፣ በቃ ተዘግቷል ያልናቸውን ነገሮች እነሱን መለወጥ እንደሚችል፣ ጨለማውን ወደ ብርሃን፣ ሀዘኑን ወደ ደስታ፣ ለቅሶውን ወደ ሳቅ መለወጥ የሚችል አምላክ እንዳለ፣ እግዚአብሔር እንዳለ ማወቅ በእሱ ላይ መተማመን፣ ወደ እሱ መጠጋት፣ ወደ እሱ መጸለይ በጣም አስፈላጊ ነው። እንግዲህ አሁን ከሞቱ ጋር በጥምቀት እንተባበራለን ይላል አይደል? በሞቱ በጥምቀት ከሞቱ ጋር እንተባበራለን። ከዛ በትንሣኤው ደግሞ እንነሳለን። አሁን የጥምቀት ስርዓትን በየሃይማኖቱ፣ በክርስትና ሃይማኖት ይለያያል። በምንጠመቅበት ጊዜ አሁን በማጥመቅ ከሆነ አሁን ለምሳሌ ውሃ ውስጥ ባህር ውስጥ የሚጠመቁ ሰዎች ስትከታቸው፣ ባህር ስትከታቸው ሞት ነው፣ ሞቱ ማለት ነው። ከባህሩ ስታወጣቸው ለምሳሌ ኢየሩሳሌም አካባቢ ዮርዳኖስ ሄደ ስትጠመቅ፣ ባህር ውስጥ ከተትከው ማለት ሞተ ማለት ነው። ከዛ ከዛው ስም ስታወጣው በትንሣኤ ተባበረ ማለት ነው። ስል በመንፈሳዊ በኋላ ደግሞ ያለ መጨረሻ ላይ ደግሞ ያለ ትንሣኤ አለ። ግን በሞቱና በትንሣኤው እንተባበራለን። አሁን እኛ የተጠመቅን ሁላችን ከክርስቶስ ጋር የሞትን፣ ከክርስቶስ ጋር ደግሞ የተነሳንን ማለት ነው። ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የሚያደርጉትን አያውቁምና ይቀርበላቸው ብሏልና፣ ምናልባት ሕዝበ ክርስቲያኑ ከጌታችን ኢየሱስ ክርስቶስ ኃይለ ቃል ምን መማር አለበት? በቀጣይስ በህይወቱ የከበዳቸው ፈተናዎች፣ በህይወታችን ላይ የከበዱ ጥያቄዎች በጌታችን ኢየሱስ ክርስቶስ ህማማተ መስቀሉን በማሰብ ትንሳኤውን በማሰብ እንዴት ልንመልሳቸው ይገባል? የሚል መልእክት ብታስተላልፍልን። ይቅርታው መቼም በጣም ያስገርመኛል። ለምሳሌ እኔ አንድ ሰውዬ ተናግሮኝ ይቅር ለማለት ሲቸገር እሱን አስበው። መስቀል ላይ ነው ያለው እና መስቀል ላይ ሆኖ የሚሰሩትን አያውቁምና ይቅር በላቸው አለ። ማንን ነው ይቅር በላቸው ሚለው? ማለት እነ ማን ይቅርታ እንዲያገኙ ነው የጠየቀው? መጀመሪያ እሱ ይቅር ብሎ ነው አባቱን ይቅር በላቸው ያለው አይደለም? እዛ መስቀል ላይ ሆኖ እነማን ማን ይቅር ተብለዋል? በጥፊ የመታውን ሎሌ ይቅርታ አድርጎለታል። የተፋበትን ይቅርታ አድርጎለታል። ሌሊቱን ሲደበድቡት ያደሩትን ይቅርታ አድርጎላቸዋል። ሾህ ጫፉ ላይ ሾህ ባለው መግረፊያ በሱ በአሰቃቂ ሁኔታ የገረፉትን እነሱን ይቅርታ አድርጎላቸዋል። የሄሮድስን ወታደሮች አክሊላ አድርገው ካባ እያለበሱ ሲሳልቁበት የነበሩትን፣ ሲያሾፉበት የነበሩትን ይቅርታ አድርጎላቸዋል። በጣም ከባድ በሆነ ሁኔታ ብዙ ሕዝብ ይሰቀል ይሰቀል ይሰቀል እያለ የጮኸውን ሕዝብ፣ ምንም ያላጠፋው እኮ የእግዚአብሔር በግ አንድም ኃጢአት የሌለበት ምንም ያላደረገውን እሱን ይሰቀል ይሰቀል ይሰቀል እያሉ የጮሁትን ይቅርታ አድርጎላቸዋል። ኦልሬዲ እዛ ቦታ ላይ የፈረዱበትን ካህናት ይቅርታ አድርጎላቸዋል። ቢቸግረውም ግን አሳልፎ የሰጠውን ጲላጦስን ይቅርታ አድርጎለታል። እዛ ጋ ያለውን መቶ አለቃ ሲያሰቀል የነበረውን ቅርታ አድርጎለታል። በትላልቅ ሚስማር እጁን የመታውን ሰውዬ ይቅርታ አድርጎለታል። በትላልቅ ሚስማር እግሩን የመታውን ሰውዬ ይቅርታ አድርጎለታል። የሸዋ አክሊል ሲያደርጉለት እንደ ጌጥ አይደለም እንደዚህ ያስቀመጡት ጠምጥመው ነው እና ሾኩ ግንባሩን በስቶታል። ደም ይደማ ነበረ እሸዋ አክሊሉን ግንባሩ ላይ የጠመጠመበትን ሰውዬ ይቅርታ አድርጎለታል። ኦልሬዲ፣ እሱ መስቀል ላይ ሆኖ አንተ እኮ ተረጋግተህ ለምሳሌ እሱ ወደ ክብሩ ገብቶ ዙፋኑ ላይ ተቀምጦ ይቅርታ ቢያደርግላቸው አይገርመኝም። ግን እዛው ፔኑ እያለ መስቀሉ ላይ ሆኖ በደም ተለውሶ እያጣጣረ ባለበት እነዚህ አሁን የደረደርኩልህን ሰዎች በሙሉ ይቅርታ አርጎላቸዋል እና ከአባቱ ደግሞ ይቅርታ ጠየቀላቸው። የሚሰሩትን አያውቁምና ይቅርበላቸዋል ቲት ይቻላል አሁን እንዳልኩ ነው። እኔ አንድ ሰውዬን ይቅርታል ቢቅርት ይቅር ለማድረግ በምንቸገርበት እሱ ግን ይሄንን ያደረጉትን ሁሉንም እዳቸውን ካንስል አድርጎ ደምስሶ ይቅር ብሏቸው ይቅር በላቸው ስለማያውቁ ነው ብሏል። እነዛን ሁሉ ምሳሌያችን እሱ ከሆነ እሱ ነውና ምሳሌያችን እኛ ደግሞ መቼም እንደ እንደ ክርስቶስ የተበደለ ከመከኛ ማከል አንድም ሰው አይኖርም። ግን ይቅርታ ማድረግ መቻል አለብን። ግን እኮ ከባድ ነው ያደረገኝ ኢየሱስ ላይ ከደረሰው በላይ ነው የሆነብህ? አይ ግን እኮ የተደረግኩትን ያደረገችኝ እኮ በጣም ከባድ ነው፣ መድኃኒዓለም ላይ ከሆነው በላይ ነው የሆነብሽ ካልሆነ ይቅርበኝ። ስለዚህ ምሳሌያችን ስለሆነ ለእኛም ደግሞ ለህይወታችን በጣም አስፈላጊ ስለሆነ የቂም ዕዳ ማስቀመጥ የለብንም ፈጽሞ። እሱም ምሳሌ እያደረግን እሱን እያሰብን ያንን ሁሉ ይሰቀል ያለውን ህዝብ የገረፈውን፣ በጥፊ የመጣውን፣ የተፋበትን፣ ያሰቀለውን እጁን በሚስማር ይህንን ይቅር በላቸው እንዳለሱ ይቅር ብሎ፣ እኛማ ጥቃቅን ነገሮች ናቸው እኮ የተደረግ ነው። ሰዎች የበደሉን ትናንሾች ናቸውና እሱን ምሳሌ አድርገን ፈጽሞ ይቅር ብለን ማለፍ አለብን እና ደግሞ አጋጣሚውን መጠቀም ለምሳሌ ትንሣኤ በዓል ሲመጣ ዛሬ ላድርገው እስቲ ዛሬ ለምን አልፈታም እስረኞችን? ማለት መንግስት እንኳን እስረኞችን ይፈታ የለም። ስለዚህ እኔ ደግሞ በቂም ያሰርኳቸውን እስረኞች እፈታለሁ። ዘመዶች ሊሆኑ ይችላሉ፣ ጓደኞች ሊሆኑ ይችላሉ። ምሕረት ማድረግ ግኖኒመስ የሆነ ትልቅ ይቅርታ ፎርጊቭ ዩ ብሎ መተው እሱ ምሳሌ አድርጎ በጣም አስፈላጊ ነው። በመጨረሻ ዶክተር ስለተገናኘን እጅግ ደስ ብሎናል። እንግዲህ አንተን ካገኘን አይቀር ለአሻም ቴሌቪዥን ተመልካቾች ለኢትዮጵያ ሕዝብ እንዲሁም ለክርስትና እምነት ተከታዮች እንኳን አደረሰህ መልእክትን ታስተላልፍልን። አስቀድሞ የአሻም ቴሌቪዥንን አመሰግናለሁ። የኢትዮጵያን ሕዝብ እንኳን አደረሳችሁ ለማለት እድል ስላገኘሁ አመሰግናለሁ። አሻም ቴሌቪዥንን እንዲሁም ደግሞ ለመላው የኢትዮጵያ ሕዝብ መልካም የትንሣኤ በዓል እንዲሆን እመኛለሁ። የሰላም እንዲሆንልን፣ የደስታ እንዲሆንልን። ግን ደግሞ ይሄንን ስናስብ በትክክል የጌታችንን ሞትና ትንሣኤ እያሰብን እሱን እያሰብን ወደ እግዚአብሔር እየተጠጋን ራሳችንን ጠብቀን ደግሞ እንድናከብር እመኛለሁ። ለሀገራችን ሰላም ይሆንልን። ሀገራችን የደስታ ሀገር ትሁን፣ የሰላም ሀገር ትሁን ሁሉ ነገር የተትረፈረፈባት አባንደንስ ያለባት ሀገር እርስ በርስ የምንዋደድባት የጥይት ድምፅ የማንሰማባት ደም የማይፈስባት በሰላም የተሞላች ሀገር እንድትሆን ለአፍሪካ ሁሉ ምሳሌ የምትሆን ሀገር እንድትሆን ምኞቴም ነው፣ ጸሎቴም ነው። መልካም በዓል ስለተሰጠኝ ብላ አሻም አሻም፣ የተወደዳችሁ የአሻም ቴሌቪዥን ተመልካቾች አሁንም በድጋሚ እንኳን ለትንሳኤ በዓል በሰላም አድረሳችሁ ማለት እንወዳለን። እንግዲህ ከተወዳጁ ዶክተር ወዳጄነህ ቢሮ ተገኝተን ስለ ጌታችን ኢየሱስ ክርስቶስ ህማማተ መስቀል ስለ ተንሳኤው ስለ ሰው ልጆች አስተምሮ ምን ይላል? ከጌታችን ኢየሱስ ክርስቶስ ህማማተ መስቀል፣ ከጌታችን ኢየሱስ ክርስቶስ ተንሳኤ ህዝበ ክርስቲያኑ ምን ይማራል? በህይወታችንስ እንዴት ልንተረጉማቸው ይገባሉ? የሚል ጥያቄዎች ይዘን መጥተን እግረ መንገድ ደግሞ ለመላው የኢትዮጵያ ህዝብና እንደዚሁም ለክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፈውናል። ዶክተር ወዳጄነህ እጅግ እናመሰግናለን። ለቤተሰቦችህ ለወዳጆችህ፣ እንዲሁም እናንተ መልካም የትንሳኤ በዓል እንዲሆን እኔ በግሌ እመኛለሁ። አሁንም በድጋሚ ተመልካቾቻችን እንኳን ለትንሳኤ በዓል በሰላም አደረሳችሁ።